ሰላም ጤና ሁሉን ተመኘውላችሁ። እንዴት ናችሁ? ጾም እንዴት እያደረጋችሁ ነው? እኔ ጋር እግዚአብሔር ይመስገን በሚያምር ሁኔታ እየሄድን ያለ ከወዲት ፋድ መዳን ያለን በቤተሰቦችም፣ በራሴም እንዲሁም በሁሉም እግዚአብሔር የተመሰገነ ይሁን። ሀገራችን ኢትዮጵያ ሰላምና ፍቅር አንድነት ይደለን። እውነት እግዚአብሔር ሀገራችን ሰላም ያርግልን። እኛ ደግሞ የምንገባበት ቅርብ ቀን ይሁንልን ገብተን ቢያንስ ቤተሰቦቻችን አይተን የምንመጣበት ቀን ቅርብ ይሁንልን፣ ማለት ነው። እንዴት ናችሁ? ደህና ናችሁ አይደለ? ሁሉ ሰላም ነው፣ እግዚአብሔር ይመስገን ነው። ሁሉ ነገር ሰላም፣ መልካም ነው አለውላችሁ ማለት ነው። ዛሬ አንዳንድ ነገር ለአወራችን የመጣው የተሰማኝ ነገር ማለት ነው። ማለት ሁሉ ነገር ሶሻል ሚዲያ ነገራችን ላይ ሶሻል ሚዲያ ያየው ነገር አይበረክትም በፍጹም በህይወት እኔ በህይወት የተማርኩት ነገር ሶሻል ሚዲያ ያየው የሰማው ነገር ምንም አይበረክትም። እውነት ነው የምላችሁ። በቃ በሆነ ነገር ታጡታላችሁ በሆነ ነገር ብቻ፣ ግን በሆነ ነገር ያስ በቃ በሆነ ነገር የእናንተ ያላችሁትን ነገር ሶሻል ሚዲያ የሰማው ነገር ያየው ነገር አይበረክትም። እውነቴን ነው የምላችሁ። አሁን ሰሞኑ በልዩና በቅድስት ያለው ወጣ ገባ፣ ግማሹ ተፋተዋል፣ ግማሹ አልተፋቱም። እኛ እግዚአብሔር ትዳራቸው እንዲባረክ አነገራችን ላይ ትዳራቸው እግዚአብሔር ሰላም እንዲወርድ እንዲታረቁ ምኞቴ ነው። ከዛ ውጭ ግን በሰው ህይወት ውስጥ ገብተን መፈትፈት ምንም ትርጉም የለውም። የሰው ህይወት የሰው ነው። የእሷን ህይወት እኔ አልኖርላትም። የምታውቀው እሷ ናት። የእሱን ህይወት የሚኖረው እሱ ነው። የእሱን ህይወት የሚያውቅ ራሱ ነው። ስለዚህ በሰው ህይወት ውስጥ ገብተን ብዙ ጊዜ እኛ ብቻ እንፈተፍታለን። እመቤቴ ነው የምላችሁ፣ ከምሬ ነው የምላችሁ። በሰው ህይወት ውስጥ ገብተን ያልሆነውን ነገር ውስጥ ገብተን እንደዚህ ነው እንደዚህ ነው ነገራችን ላይ ፀጉሬ እንዴታያችሁ ጸጉር ስታይል አየ አያምርም። እና እኔ እውነት ነው አላቅም ይሄ ነው ማለት አልፈልግም፣ ግን በሰይወት ውስጥ አመን ነገባ እኔ ማን ነኝ ብለ ብንፈትሽ ራሳችን ብናይ መልካም ነው የማመኛለው። ምክንያቱም ከሌ ከሌተገባ ከሌ ተገባ ተፋታ እሱ ምን ቦታ ምን ምን ይችላል አይሰማኝም። የሰው ልጅ ደስታ ደስታ ደስ ሊለይ ይችላል። ሲለያዩ ግን እንዴ ሲሆን እንደ እንደ የሚራገብ አይደለም እኮ ፍቻ አሁን አይደለም የተለመደ። እግዚአብሔር የፈቀደው እግዚአብሔር ትዳርን የባረከ ካልሆነ በስተቀር ትዳር በምንም ሁኔታ በሆነ ነገር ታጡታላችሁ። ይወት እንደዛ ነው። ይወትን መማር አለብን። ነገራችን ላይ የምትወዱት ሰው የኔ ነው ብላችሁ ድምድም የምታደርጉት ነገር የለም። እሱ በጣም በቃ እግዚአብሔር ካልፈቀደው እግዚአብሔር በቃ ጊዜ የሆነ እንትን ይሰጣችኋል። ትዳርን እንዴት ብዬ ልግለጥላችሁ? ፍቅርን በተለይ ፍቅርን፣ ትዳርን፣ አብሮ የመኖር አብሮ የመቻቻል ነገር የሚባለው ነገር ለእኔ የተማርኩትን ነገር ልንገራችሁ። እውነቴን ነው የምላችሁ። ምንም ይፈጠር ምንም በራሳችሁ ጨርሱት። ምንም ይሁን ምንም፣ አዘንም ይሁን ደስታም ይሁን በቃ በብዙ ነገሮች ሊሆን ይችላሉ። ከሰዎች ይልቅ እግዚአብሔር ጋር ብንነጋገር ከመብርሃን ጋር መልስ እሷ ነው የምሰጠ እመቤቴ ነው ምላችሁ። እኔ እመቤት ቅድስት ድንግል ማርያም ኃይልና ብርታቱኛ ሆኖ እኔ እሷን አንድ በት ማወራ ሰውኛ አይደለም ወይ ደግሞ እኔ ተቀዳሽ ነኝ እኔ አዋቂነ ነ እያልኳቸው አይደለም። ግን እመቤት ቅድስት ድንግል ማርያም የሁሉንም የኃጢአትን ሁሉም በዚች ምድር በቃ ያለውን ሰው በሙሉ ትሰማለች። ምንም ሆኑ ምንም ማለት ነው፣ ምንም ሆኑ ምንም እመቤቴ ቅድስት ድንግል ማርያም እያንዳንዳችን ነገር እስከ ኃጢያታችን እስከ ምናንነታችን ትሰማናለች፣ ታዳምጠናለች፣ መልስ ትሰጠናለች። መልስ ግን ቶሎ ላሰጠና ትችላለች ወይ? እግዚአብሔር መልስ ቶሎ ለምንድነው ማይሰጠን እያለ እኛ ብዙ ጊዜ ከራሳችን ጋር እንጋጫለን። ለምንድነው ለምን አይሰማኝም እግዚአብሔር ነው እንደዚህ እያልን ብዙ ጊዜ እኛ ሰዎች ስለሆነ በቃ ቶሎ እንዲደረግልን ስለምንፈልግ እንቸኩላለን። ግን ነው እግዚአብሔር ግን በፈቀደና በወደዶሳን ነው የሚሰጣችሁ በወደደ ሰዓትና በወደደው በጠየ ራሱ በፈቀደበት ሰዓት እግዚአብሔር ያውቃል ብላችሁ ካልተዋችሁ በስተቀር በዚች ምድር ያለው ነገር ሁሉ ፈተና ውስጥ መግባታችን አይቀርም። ፈተናውን ግን እንዴት እንዋጠዋለን የሚለው እሱ ራሱን የቻለ ራሱን የቻለ ጥያቄ ነው። እውነት ነው ብላችሁ በህይወት የምንተማርኩ መሰላችሁ ማለት እግዚአብሔር እግዚአብሔርና እግዚአብሔሩ በቃ እግዚአብሔር ስጦታዬ ነው ብለናል። አንዴ የሆነ ነገር ድምድም የምናረግ ነገር የለን በቃ ያነ የኔ ስጦታ ነው ያሰኩ የኔ ስጦታዬ ነው የኔ ሰው ነው የኔ ነው ብላችሁ የምታስቡት ነገር የለም። ልክ እንደዛ ማለት ነው። አሁንም ቢሆን እኔ ያነ ስጦታዬ ነው ያነ በቃ እግዚአብሔር የሰጠኝ ነው። እግዚአብሔር ግን ለተወሰነ ጊዜ ሰጥቶን ነበር ማለት ነው። በሆነ ሰዓት ታጦታላችሁ። በሆነ ነገር እግዚአብሔር ለእናንተ ስላልፈቀደው፣ እግዚአብሔር ለእናንተ የተሻለ ነገር ያዘጋጀ ይኖራል። እግዚአብሔር ደግሞ እስከዚህ ሰዓት ድረስ ነው የምትኖሩ ብሎ ሊሆን ይችላል እና እግዚአብሔር እግዚአብሔር አይሳሳትም ሁሌም ትክክል ነው። እኛ ሰዎች ስለሆነ ችኩል ነን እንጂ እግዚአብሔር መቼም ቢሆን አይሳሳትም። እግዚአብሔር ትክክል ነው። እኛ ሰዎች ስለሆነ ግን እንቸኩላለን፣ ለምን እያለ እንጠይቃለን። ለምን እንደዚህ ሆነ? ለምን እንደዚህ ተፈጠረ? እንደዛ ማለት የለብንም። እግዚአብሔር ሁሌም ትክክል ነው። ስህተቱ የኛ ነው። ቶሎ እንቸኩላለን፣ ቶሎ መልስ እንፈልጋለን። በቃ ለእሷ ስትነኩራ ለልጇ ትነግርልናለች። ገባችሁ? የጊዜ ርዝመት ሊኖር ይችላል። በትግስት መጠበቅ ነው። እግዚአብሔር ለምን እያላችሁ እግዚአብሔርን ከጠየቃችሁ ከእግዚአብሔር መልስ ታገኛላችሁ። ከሰው የሰው ልጅ አሰው ጋር ስታወሩት ይቀላል። አሰው ጋር ስታወሩት፣ አሰው ጋር ስትወያዩበት፣ አሰው ጋር ነገሮችን ስትወያዩ፣ ምን ስትሉ በጣም ይቀላችኋል። ግን በዛ ደካማ ጎናችሁ ገብተው ደግሞ አንዳንዶች ማለት ሁላቸው አይደለም አንዳንዶች ሰዎች ደግሞ በጎደው ደካማ ጎናችሁ ገብሶ እናንተን ለመጣል እናንተን ለመተቸት እናንተን የሆነ ነገር ለማድረግ እናንተ ስብር ብላችሁ እንድትቀሩ የማያረጉት የማይፈነቅሉት ድንጋይ የለም። ይህ ደግሞ ስህተት ነው። ይህ ከመናገር መቆጠብ ራሴ ያዝ አርጋችሁት፣ ህመማችሁንም ችግራችሁንም ራሳችሁ ያዝ ስታረጉት አቤት ያለው ደስታ አቤት ያለው ስሜት ካለፈ በኋላ እራሱ ደስተኛ ነው የምትሆኑት። ከደስተኛ እመቤቴን ነው የምላቸው ለምን መሰላቸው? ደስተኛ ምላቸው ሰው ቢሰማ ለጊዜው አይ አይ ይላቸዋል፣ ያዝንላቸዋል። ለጊዜው በቃ የሆነ ነገር ይላቸዋል። ግን የምትናገሩትን ሰው ለይታችሁ እወቁ። ነገ ሰው ነን እንጣላለን። ስንጣላ ያንን ነገር አውቆ የሚናገር ሰው ከሆነ ያ ሰው ለእኔ ምንም አይደለም። ምን ገባቸው ስለዚህ አንዳንዴ ትዳር ፈተና ነች። ነገራችን ላይ ትዳር ትምህርት ቤት ነች። ትዳር ፈተና ውስጥ ነች። ትዳር ይሆት ነው። ትዳር መሰረት ነው። ትዳር ደስታም የምታዩበት ነው እና አዘንም የምታዩበት ነው። ነገራችን ላይ ደስታ ብቻ ሳይሆን አዘንንም ደስታንም ለመጋፋት መሆን አለበት። ትዳር ስንገባ ሰዎች ብዙ ጊዜ ትዳር የሚገቡ ልጆች በቃ የውጭ ፍቅርን ብቻ አይተው በቃ የኔ ፍቅር የኔ ማራ የሚለውን እሱን ብቻ አይተው ይገባሉ። ሰዎች አንዳንድ ሰዎች እና እሱ እንደዛ እንደሚቀጥል ይመስላቸዋል። ኖ አይደለም ደግሞ ያንን የኔ ፍቅር የሚልሽ ውጭ ላይ የኔ ፍቅር የምንባባለው ቀንሶ ወይም ደግሞ ሰልችቶኝ አይደለም ወይ ደግሞ ሰልችቶሽ አይደለም፣ ግን ምንድነው አብራሽው ስላለሽው ያን ቃል መጠቀም ብዙ ጊዜ ወንዶች አልለመደባቸውም። ታዲያ ያንን እኛ ከፈለግን እኛ ማስቀጠል እንችላለን። ገባችሁ? ያን ቃል መቀጠል አለበት ብላችሁ የምታምኑ ከሆነ ያን ቃል ማስቀጠል እኛ ሴቶች እንችላለን። ሴቶች ብልህ ናታ ነገራችሁ ላይ እና እንደዛ ብታረጉ እሱ ለእናንተም ለማንኛውም ሰው ይጠቅማል። እና አትቸኩሉ፣ እግዚአብሔር ሁሌም ትክክል ነው። በችኮላ ሚሆን ነገር የለም። አሁን ይህ ትዳር እንደዚህ ፈረሰ፣ በዚህ ወጥቶ በዚህ ገብቶ የአንድ ሰው ሕይወት መስቀልቅል፣ አሁን በልዩ እውነት ነው። ብዙ ሰው አዝነዋል። ምክንያቱም ምንም ለእኔ ለፍራንክ ይሁን ለምንም ትስራው ምግቡን ማለት ነው እ ለታይታም ይሁን ለምንም ትይም፣ ግን ባለሙያ ነች። በጣም የምትለፋ ልጅ ነች። በጣም የምትሰራ ልጅ ነች። በጣም ባህሏን የምትንከባከብ ነው። በቪዲዮ ቢሆንም ይበላል፣ ያ ምግብ የተሰራው ምግብ ይበላል። በቃ ይበላል። ስለዚህ ምንም ቢሆን ምንም ጠንካራ ሴት ነች። እኔ በእነሱ በዚህ ዙሪያ በትዳር በሰው ህይወት አንግባ አንፈትፍት። ለራሳቸው እራሳቸው ይዋጡ። እኔ ምን አገባኝ? ስለ ራሴ ባወቅኩ። ለሰው ይቅርና ለራሴ አላቅም። እኔ ለራሴ ማወቅ ነው ያለብኝ። ለራሴ ያወቅኩትን ነገር ለሰዎች ማስረዳት እንዴት ነው? ትዳር እንዴት ነው? እንዴት ትዳር እኮ ፈተና ነው። አነገራችን ላይ ሙሉ ሰው ሆኖ ወንድ ልጅ ሙሉ ሆኖ ብሎ የሚመጣ ሙሉ ነው ብሎ የሚሄድ ሴት ካለ ስህተት ነው። ሴት ልጅ ሙሉ ሴት ናት ብሎ የሚመጣ ወንድ ካለ ስህተት ነው። ምክንያቱም የሰው ልጅ ጎዶሏል። የሰው ልጅ ምንም ቢሆን ምንም የሆነ ደካማ ጎን አለ። ያን ደካማ ጎን ሊሞላለት ይገባል። ያን ደካማ ጎኑ ልሞላለት ይገባል። ገባችሁ አደለም? እና እንደዛ ነው መሆን ያለበት፣ እንጂ እንዲያው ዝም ብሎ እዚህ ሶሻል ሚዲያ ተመቸን ብለን መቀደድ ማሳየን። እኔ እውነቴን ነው የምላቸው። እኔ እግዚአብሔር ይመስገን እግዚአብሔር ይመስገን እውነት ሶሻል ሚዲያ ላላመጣ ማለት ሶሻል ሚዲያ ተጠቃሚ ቢሆንም ራሱ በቃ በራሱ እንዲሰራ እንጂ፣ እኔ ለማምጣት ፍላጎትም ምንም የለኝም። ለምን መሰለኝ በቃ ምንም እኔ ራሴም ያው ሶሻል ሚዲያ ተጠቃሚ ስለሆንኩ እኔ ራሴ እመጣለሁ። ግን ያ ማለት እሱ ሶሻል ሚዲያ ተጠቃሚ ከሆነ ደግሞ ግዴታ ነው፣ ያ ነገራችን ላይ ሶሻል ሚዲያ ተጠቃሚ አይደለም አይደለም፣ ሶሻል ሚዲያ መጠቀም አይፈልግም። እና እንደዛ ያለ ሰው ባህልን አለማሳየት ነው የሚሻለው። ባህልን ማሳየት፣ ፍቅረኛን ምን ማውራት ስለ ፍቅረኛ ማውራት፣ ስለ ፍቅረኛ መናገር፣ ስለ ፍቅረኛ መልካምነት መናገር፣ ስለ ፍቅረኛ ደካማ ጎን መናገር ዋጋ ያስከፍላል። እውነቴን ነው የምላችሁ፣ በጣም ዋጋ ያስከፍላል። እና አንዳንዴ ደግሞ በቃ ለራሳችሁ ስትሉ የምትከፍሉት ዋጋ የለም ማለት በቃ ይችን ላርጋት፣ ይችን ልሙላት፣ ይችን ላርጋት ስትሉ የሆነ ነገር ታጣላችሁ። ወደዳችሁ እንጣላችሁም፣ በቤተሰብ ዙሪያ ሆነ ማንም፣ እኔ እውነቴን ነው ቤቤት ሰዎች ይልቅ ይሄን ላርክ ይሄን አሁን አንድ ነገር ቢሆን ቀጠቱ አይወጣልኝ። ለምን መሰለ እንደዚህ ይሁን ይችን ይቺን ለሙላት ይቺን ለሙላት ነው ምንም አይሞላም። እንደው ብድግ ብላቹ ካለዳቹ ምንም አይሞላም። አሁን ደግሞ ዚህ ንግድ ውስጥ ገባው ከዚህ ንግድ ውስጥ አዛም አዛም ስገባ ጭራሽ ብዚ ያረገ ሃይመ በቃ እንዳለ ተቆጣጠረው። ስራ ስራን ተቆጣጠረ። ጓደኞች ጋር ብዙ መገናኘት ራሱ አቃ እንትና አለብኝ ማርያም ተወዛገበብኝ ከስራ ጋር ከዚህ ጋር በዚህ አንዱ ስትል ታዚ አንዱ ታለ በዚህ በእንዱ ስትል በዚህ አንዱ አለና፣ አንዳንዴ እግዚአብሔር ሆይ ይላለው ጓደኞችን እንዳረሳ እግዚአብሔር አንተ ቅደም ከፊቴ ነው ምለው። ምክንያቱም መልካም ለእኔ ለኔ አልፈው ህይወታቸውን የሚሰጡ ጓደኞች አሉ። ለኔ ህይወታቸውን የሚሰጡ ጓደኞች አሉ። ለኔ ህይወታቸውን ሁሉን ነገር የሚሰጡ ጓደኞች አሉ። በመከራም በደስታም ጊዜ በጣም ለእኔ መስዋዕትነት የሚከፍሉ ሰዎች አሉና ነቴ ነው ከወንድሞቼ ከእህቶቼ በላይ ማማክራቸው ችግሬን ህጅ ፋይታ የምነግርባቸው ጓደኞች አሉ። በቃ መወለድ ለእኔ ቋንቋ ነው። ገባቸው አይደለ? ስማጽህን ደጅሽ መጥቼ ተመለስኩ ተረጋግቼ።